ዘመን ተለወጠ፣ ምስራች ተሰማ። የአዲስ ዓመት ብስራት ከብርሃን ከተማ። አመት ባለውን ከብርሃን ጋር ያሳልፉ። ለበዓል ከውጭ አገራት ከወዳጅ ዘመዶ የተላከሎትን ገንዘብ ከብርሃን ባንክ ጋር ከሚሰሩ ዓለም አቀፍ የገንዘብ አስተላላፊዎች ሪያ፣ ዳህብሺል፣ ወስተርን ዩኒየን፣ መኒግራም እና ትራንስፋስት ሲቀበሉ እንዲሁም በጥሬ ገንዘብ ሲመነዝሩ በእያንዳንዱ ዶላር 10 ብርና እስከ አምስት ሺህ ብር የሚያሸልምጣ ይጠብቅዎታል። እጣው ከደረሰዎትም እዛው ወዲያውኑ ሽልማቶን ተቀብለው በድርብ ደስታ ይመለሳሉ። ወገኖች እድሉ ትልቅ ነውና አመት ባለውን ከብርሃን ጋር ያሳልፉ። መልካም እድል፣ መልካም አዲስ አመት። እንደ ስማችን ብርሃን ነው ስራችን፣ ብርሃን ባንክ ሌላኛውን ጨዋታ እንመልከት። በስታር ሉዝ የተደረገው ጨዋታ ማንቸስተር ሲቲን ከሞናኮ ጋር አገናኝቶ ሁለት እኩል በሆነ ውጤት ተጠናቋል። ኤርሊንግ አላንድ ሁለት ግቦችን ያስቆጠረበት ምሽት ነው። ግን ማንቸስተር ሲቲ በመጨረሻዎቹ ደቂቃዎች ላይ የተሰጠበት የፍጹም ቅጣት ምት ከዚህ ጨዋታ ሶስት ነጥብ መውሰድ እንዳይችል አድርገውታል። እናንሳው ይህንን ጉዳይ ያሸንፈው ጨዋታ ይመስል ነበር አይደል? ማንቸስተር ሲቲ በመጨረሻ ነው ነጥብ የጣለው። እንመልከት ይህን ጉዳይ ትላንትና ወደ ስታደሉ ሂደ ተጉዞ እንግዲህ ማንቸስተር ሲቲ ሁለት ለሁለት ተለያይቷል። ያልተጠበቀ የፍጹም ቅጣት ምት ነው። በሁለቱ አጋማሽ እኔ የማኝስ አክሉሽ አንድ ሙከራ ካልሆነ ሆነ በስተቀር ጂጆ ዶናሩማ ያዳነው አንድ ሙከራ ካልሆነ በስተቀር ብዙ የጠሩ የጎል እድሎች ሲፈጥር አላየን። አንድ አንደኛ ሞናኮ በጉዳት ተመትቶ ነው ወደዚህ ጨዋታ የመጣ። የተከላካይ መስመሩ የተቀደደ ነው። ባለፈው ከክለብ ብሩዥ ጋር በነበረ ጨዋታ ወደ ብራሰልስ ሄደው ወደ ብራሰልስ ብቻ አራት ጎል ተቆጥሮባቸው ተመልሰዋል። አራት ለአንድ ነበር የተሸነፉት። ከዚህ ጨዋታ በፊት በነበሩ ስምንት ጨዋታዎች ምስ ሀያ ጎል የተቆጠረበት የተከላካይ መስመር ነው፣ የሞናኮ የተከላካይ መስመር። እዚህ ላይ አዲ ሁተር ሁለት የመጀመሪያ ተመራጭ አማካዮቻቸው ዴኒ ዛካሪያ እና ላሚን ካማራን በጉዳት ምክንያት አልያዙም። ግን በጠቅላላው አምስት አማካዮች አልነበሯቸውም፣ አምስት አማካዮች አልነበሯቸውም። ከሁለቱ አማካዮች ቅድም ከጠቀስኳቸው ከስዊትዘርላንድ ብሔራዊ ቡድን ተጫዋች ዴኒ ዛካሪያና ከ2024 የአመቱ የአፍሪካ ወጣት ኮከብ ተጫዋች ከአስደናቂው ላሚን ካማራ ውጪ ክርስቲያን ማዊሳ፣ አላጂ ባምባ፣ አሌክዛንደር ጎሎቪን፣ ሉከስ ሬድስኪ፣ ፖል ፖግባ እነዚህ ሁሉ ተጫዋቾች በጉዳት ምክንያት የትላንትናው ጨዋታ ላይ ያልተሰለፉ ናቸው። ስለዚህ የአዲሁተር ቡድን ትላንትና በጭራሽ የኳስ ቁጥጥር ፍላጎት አልነበረውም። 28 ፐርሰንት ብቻ ነበር ፖሴሽን አቸው የነበረው እና ማንቸስተር ሲቲ ቢፈልግ ኖሮ በእኔ እምነት ቢፈልግ ስል የኳስ ቁጥጥሩን መጠን ያህል ፎርስፉል ቢሆን ኖሮ የበለጠ የጎል እድሎች ለመፍጠር ቢተጋ ኖሮ ጨዋታውን በቀላሉ መጨረስ ይችል ነበር እና ልክ ቅድም ስለ አርሰናል ኦሊምፒያኮስ ጨዋታ ስል እንደነበረው ኦሊምፒያኮስ በጨዋታው ላይ አልተመለሰም፣ ግን አርሰናል ለኦሊምፒያኮስ የፋይቲንግ ቻንስ ሰጥቶ ነበር። ወደ ጨዋታው ሊመለሱበት የሚችሉበት እድል ነበራቸው፣ ምክንያቱም ጨዋታውን አልጨረሰውም። አንድ ለዜሮ ብቻ ሆኖ ነው የሞናኮ ማንቸስተር ሲቲ ጨዋታ ለረጅም ደቂቃ ሁለት ለአንድ ብቻ ሆኖ ነው የቆየው። የጎል ማርጅኑ ከዛ በላይ አልሰፋም። ስለዚህ ሞናኮ በአንድ ቅጽበት የፍጹም ቅጣት ምቶ ያከራክራል። እኚህ ሶቶ ግራዶ የሚባሉት አምና የሪያል ማድሪድ እና የአትሌቲኮ ማድሪድ የላሊጋ ጨዋታ ላይ ትልቅ ውዝግብ ያስነሱት ዳኛ ትላንትና የቪያር ዳኛ ነበሩ እና አርቢትሩ የቪአር ኢንሲደንት አለ ሳጥን ውስጥ አሏቸው። ተቀይሮ ሮድሪን ተክቶ የገባው ኒኮ ጎንዛሌዝ ኤሪክ ዳየር ላይ በፕሪምየር ሊግ የለመድ ነው ተጫዋች ነው። የቶተናም ተጫዋች ሆኖ ረጅም ጊዜ ተጫውቷል። የባየር ሚኒክ ተጫዋች ነበር ለጥቂት ጊዜ። እሱ ላይ ጥፋት ሰርቷል በሚል የፍጹም ቅጣት ምት እንዲሰጡ ሆነ። ይሄ ጓርዲዮላን በኋላ ውሳኔውን በመቃወም ቢጫ ካርድ የተመለከተው ቤርነርዶ ሲልቫን እና ሌሎች የማንቸስተር ሲቲ ተጫዋቾችን አናዷል። እንደ ፍጹም ቅጣት ምት ሶፍት ነው። የፍጹም ቅጣት ምት እግሩን አንስቷል። ሀይቡት ነው ግን ድራማ ይሰራ ይመስለኛል። ኤሪክ ዳየር ሲወድቅ ያጋንነ ይመስለኛል እንጂ እኔ ሀይቡት እንደሆነ እረዳለሁ፣ ግን በቂ ኮንታክት የነበረ ግን አይመስለኝም። ግን የፍጹም ቅጣት ምት ተሰጠ። አየሽ፣ የጨዋታ ያለመጨረስ ችግሩ ወይ ዳኝነት ጉዳይ ሊሆን ይችላል፣ ወይ አንድ የኮንሰንትሬሽን ችግር ሊሆን ይችላል ቡድኖች የሚመለሱበት እድል ሁሌ ይኖራቸዋል እና ማንቸስተር ሲቲ የኳስ ቁጥጥሩን መጠን ያህል የኳስ ቁጥጥሩን ብልጫ ያህል ሀላንድ ሀትሪክ ሊሰራ ይችል ነበር ቲዣኒ ሬንደርስ ሌላ ሙከራ ነበረው ወይ ፊልፎደን እንደዚሁ ብረት መልሶበታል ግን ኮን የሚባለውን ግብ ጠባቂ ብዙ ለትልልቅ ሙከራዎች ያስገደዱት አይመስልኝም አስራ ስምንት ሙከራ ነበራቸው ትንሽ አይደለም ግን ሰባ ሁለት ፐርሰንት ኳስ ከተቆጣጠር ሲ ግን የበለጠ ከዛ በላይ የጎል እድሎች መፍጠር ያለብሽ ይመስለኛል። ለማንኛውም በጊዜ ነበር ጎሉ የተቆጠረው። ሁለቱን የማንቸስተር ሲቲ ጎሎች ያስቆጠረው ምን አይነት አስደናቂ ውድድር ዘመን ጅማሬ እንደሆነ አላውቅም። የኤርሊንግ ሃላንድ ለኖርዌይ ብሔራዊ ቡድና ለማንቸስተር ሲቲ ገና ኦክቶበርን መጀመራችን ነው 17 ጎሎች አስቆጥሯል። አንድ ተጫዋች በሲዝኑ በሙሉ 17 ጎል ቢያስቆጥር ደህና ሲዝን ያሳልፈው፣ ለክፉ አይሰጥም እንላለን። የውድድር ዘመኑ ሰባት ወር ይቀረዋል የዓለም ዋንጫን ሳንጨምር የኖርዌይ አካሄድ የዓለም ዋንጫ ላይ የምትሳተፍ የሚያስመስላት አይነት ነው የዓለም ዋንጫን ከጨመርን ስምንት ወር አለው ሀላንድ ግን ገና ካሁኑ አስራ ሰባት ጎሎች አስቆጥሯል ያው ባለፈው ሞልዶቫ ላይ ያስቆጠረው አምስት ጎል ስታቱን ኢንፍሌት አድርጎት ሊሆን ይችላል ግን ለሲቲ ብቻ አስራ አንድ ጎል አስቆጥሯል እና በጣም የሚደንቅ ነው ከዚህ በላይ እንደ ጀመር አውቃለሁ ባለፉት ሲዝኖች ግን እንደ ተጫዋች ኤርሊንግ ሃላንድን የሚያብራራ ጨዋታ ነው ትላንትና ምን አይነት ተጫዋች እንደሆነ ይኸውልሽ መጀመሪያ ኳሱን የሰጠው ዮሽኮ ግቫርዲዮል ከሞናኮ የተከላካይ መስመር ጀርባ አንድ ኳስ ነው የጣለው እና ለሃላንድ ነው የሰጠው። ሃላንድ የተዋጣለት አጨራረስ ነበር። ግን ጎሎ የተቆጠሩ አስራ አምስተኛው ደቂቃ ላይ ነው እና እስከ አስራ አምስተኛው ደቂቃ ድረስ ሃላንድ አንድ ጊዜም ኳስ አልነካም። ጨዋታው ሲያልቅ አስራ ሰባት ጊዜ ነው የነካው። በመጀመሪያ አጋማሽ ሰባት ጊዜ ብቻ ነው የነካው። በመጀመሪያ አጋማሽ ሰባት ጊዜ ነግቶ ሁለት ጎል ግን አስቆጥሯል። ሀላንድ፣ እንደ ኳስ ተጫዋች እንደዛ ነው። ብዙ ጎል ለማስቆጠር ብዙ ኳስ መንካት አይጠበቅበት። ዩኒክ ኬዝ ነው ነው የሀላንድ አጫዋት። ሁሌ ነው የሚያስገርመኝ እና በቃ ለጎል ማስቆጠር የተፈጠረ አይነት ተጫዋች ነው። ትላንትና ከጎል ማስቆጠር ውጭ ያለውን እንቅስቃሴ ተመልከች። አንድ ኳስ ሪከቨር አላደረገም፣ አንድ ዱዌል ብቻ ነው ያሸነፈው፣ ግን ሀትሪክ ሰርቶ ሊወጣ አይችልም ከሌሎቹ ዓመታት የበለጠ በጨዋታ ውስጥ ይሳተፋል። በንጽጽር ግን ሁልጊዜም የሎተች ተጫዋች ነው። ትላንትና በሀምሳ ጨዋታ ሀምሳ ሁለተኛ ጎሉን ያስቆጠረው እና እኔ ምን አስባለሁ ኳስ የማይነካ ተጫዋች ሲሆን፣ አንድ ተጫዋች በጨዋታ ውስጥ ብዙ የማይሳተፍ ተጫዋች ሲሆን ተከላካዮችን ስዊች ኦፍ የሚያደርጋቸው ይመስለኛል። አታዩም ዱዌሎች ላይ ሲሳተፍ ከግዙፍ የመሀል ተከላካዮች ጋር ለክሮሶች ጋር ሲናጠቅ ምናምን አታየውም ግን ኳሱ ሲመጣ ትክክለኛው ፖዚሽን ላይ ይገኛል ጎሉን ያስቆጥረዋል አሁን እኔ የኔ የኔ ፕሪፈረብል ናይን ነው ወይ የምትመርጠው ዘጠኝ ቁጥር ነው ወይብትኝ እኔ ኢንቮልቭ የሚያደርግ እየመጣ ሊንክ የሚያደርግ ወደ መስመርም ቢቻል የሚወጣ ጆርጅ ዌያ ሮናልዶ ነው ቲየሪ ሄንሪን አይነት የአጥቂ ታይፖች መርጣለሁ ግን ለየት ያለ ሌጀንድ ነው ሃላንድ ሃላንድ ሌጀንድ በ50 ጨዋታ ጫዋታ 52ኛው ቻምፒየንስ ሊግ ጎል ማለት ባለፈው ስናነሳ ነበር አለም ከናፖሊ ጨዋታ በኋላ በዚህ አካሄዱ ምናልባት በኢንተርናሽናል ደረጃ አላውቅም የኖርዌ ብሔራዊ ቡድን ስኬት እንዴት እንደሚሆን ግን ብዙ የግል ሬከርዶችን ግን ይሰባብራል። ገና ነው ሀያ አምስት ዓመቱ ከሲቲ ጋር እንኳን የዘጠኝ ዓመት ምናምን ኮንትራት ይቀረዋል። የአለን ሽረር የፕሪምር ሊግ ሬከርድ ይሄዳል። በሀላንድ አካሄድ ሜቢ የክርስቲያኖ የቻምፒየንስ ሊግ ሬከርድ ሊሄድ ይችላል። አሁን እያስቆጠረ ያለበት ሬት ክርስቲያኖም ሊዮኔል ሜሲም በቻምፒየንስ ሊግ ካስቆጠሩት የጎል ቁጥር በላይ ነው። በጨዋታ በሚያስቆጠረው ሬሾ ከተጫወቱ የጨዋታ ቁጥር በላይ ስለሆኑ እያስቆጠረ ያሉ። ግን ከሁለቱ በጣም የተለየ ተጫዋች ነው። ሜሲ ጎል አስቆጣሪም ፕሌ ሜከርም ነው። ክርስቲያኖ ጎል አስቆጣሪም፣ ድሪብለር የክንፍ ተጫዋሽም ነበር ለረጅም ጊዜ። በኋላ ሁለቱም ተጫዋቾች ጨዋታቸውን እንደገና ኢምፕሮቫይዝ እስኪያደርጉ ድረስ እና ሁለተኛው ጎል ሲቆጠር ደግሞ በጨዋታው ላይ የነካው አምስተኛው ኳስ ነው የነበረ። የመጀመሪያው ጎል ሲቆጠር የመጀመሪያ ንክኪው ነው። ሁለተኛው ጎል ሲቆጠር ለአምስተኛ ጊዜ ብቻ ኳስ ሲነካ ነው። ግን ምን ታያለሽ፣ እንዳልኩት አስራ ሰባት ጊዜ ብቻ ነው ኳሱን የነካው በጨዋታ ውስጥ፣ አስር ፓስ መሰለኝ ያደረገው። ሁለተኛው ጎል ሲቆጠር ግን ሃላንድ ሌሎች ጥንካሬዎቹ ላይ እየሰራ እንደሆነ ግን ታያለሽ። ሄዲንግ ላይ ረጅም ነው፣ አይደለም ለሱ በጭንቅላት ብዙ ጎል ማስቆጠር ናቹራሊ፣ የሚመጣ መሆን ነበረበት። ግን አንዳንድ ተጫዋቾች ረጅም ስለሆኑ ብቻ ብዙ ጎል አያስቆጥሩም። ቀደም ስለ ኒክ ቮልት ማደ ሳነ ነበረው። ለዚህ ነው ረጅም ነው በቁመት ግን በቡንደስሊጋ በጀርመን ባለፈው የደደር ዘመን አንድም ጎል አላስ ከሃላንድም የበለጠ ረጅም ነው ሜትር ከዘጠና ስምንት ነው። ረጅም ሆንሽ ማለት የግድ በጭንቅላት ጎል ማስቆጠር አለብሽ ማለት አይደለም። ግን እዛ ላይ እየሰራበት እንደሆነ ታያለሽ። ሄዲንጉ የሚደንቅ ነው። አሁን ይሄኛው ደግሞ ሌላ ክሮስ ነው። ኒኮ ኦራይሊ ትናንት ወደፊት ተጠግቶ እንዲጫወት የተደረገው በጓርዲዮላ እና ፊሊፕ ኮን የግብ ጠባቂው ሊያድነው የሚችል አልነበረም። ድንቅ ሄዲንግ። እኔ ከዛ በኋላ ማንቸስተር ሲቲ በቂ እንዳልኩት ቅድም በቂ ፎርስ ፉል አልሆነም ያንን ያህል ብልጫ ወስዶ ሰባ ሁለት ፐርሰንት ኳስ ተቆጣጥሮ ግን የኳስ ቁጥጥሩን መጠን ያህል ወይም ሰባት መቶ ምናምን ፓስ ነው ያደረገው ሰባት መቶ ሰባዎቹ ፓሶች ደግሞ ፐርፌክት ፓሶች ነው የነበሩት። ሰባት መቶ ሰባ ስምንት ፓስ ነው ያደረጉት በአጠቃላይ ሰባት መቶ ሰላሳው በትክክል ለቡድን ጓደኞቻቸው የደረሱ ናቸው። ዘጠና አራት ፐርሰንት ኳስ የማቀበል ስኬት ነበረው ማለት። የሞናኮ መከላከል በጣም ጥልቅ ነበር። የመጨረሻው ሰላሳ ሜትር ላይ ካምፕ አድርገው ነበር ይከላከሉ የነበሩት ማለት ነው። እና ተጨማሪ እድሎች አልፈጠሩም ማለት አይደለም፣ ግን ተጨማሪ ትልልቅ እድሎች አልፈጠሩም። ለምን ለምሳሌ የሞናኮ ኤክስጂ አንድ ነጥብ አራት አንድ ነጥብ አራት አምስት ነው የነበረው። የፍጹም ቅጣት መቶ ከፍ አድርጎታል። ኦኬ ግን የሲቲም አንድ ነጥብ አምስት አራት ብቻ ነው የነበረው፣ ከፍተኛ አይደለም። ትልልቅ የጎል እድሎች አሁን የቢግ ቻንስስ በሚል ኦፕታ ካራክተራይዝም የሚያደርጋቸውን የጎል እድሎች ሁለት ቢግ ቻንስስ ብቻ ነው ሲቲ የፈጠሩ። ስለዚህ ምን ይሆናል ፖሴሽን ዊዛውት ፔኔትሬሽን ይሆናል ማለት ነው የሞናኮን የተከላካይ መስመር በበቂ ሁኔታ ፔነትሬት አላደረጉም። ግን በዚህ ጨዋታ መሀል አንድ መጠቀስ ያለበት በጣም ግሩም ጎል ተቆጥሯል። የቴዜ ጎል፣ ሲቲ ጎል አስቆጠረ። አሁን አየሽ፣ ወዲያው ምናልባት ሞመንተም ቢልድ እንዳያደርጉ ያደረጋቸው የቴዜ ጎል ሊሆን ይችላል። ቴዜ እና ኩሊባሊ የአማካይ ክፍል ሁለቱ ተጣማሪዎች። ኩሊባሊ በሁለት ዓመት ሶስት ጨዋታ ብቻ ነው ያደረገው። በአጠቃላይ ብዙ ጨዋታ ያደረገ አማካይ አይደለም። ቴዜም ብዙ የሚጫወት ተጫዋች አይደለም። የሞናኮ ጀማሪ አይደለም፣ ግን ድንቅ ጎል ነው ያስቆጠረው። የሀላንድ ጎል ከተቆጠረ ከሶስት ወይ ከአራት ደቂቃ በኋላ የተቆጠረ ጎል ነው ከሳጥን ውጪ። ምናልባት በምሽቱ ካየናቸው ጎሎች ሁሉ በጣም የተዋቡት ጎሎች የእነዚህ ሁለት ተጫዋቾች ጎል ነው። ምናልኩት በሁለተኛው አጋማሽ ምናልባት ማኝ ሳክሎች፣ ትላንትና አሰልጣኙ ዲ ሁተር ወደ ቀኝ አደልቶ እንዲጫወት ነው ያደረጉት። በሁለቱም ክንፎች በኩል አስር ቁጥር ሆኖ መጫወት የሚችል ተጫዋች ነው። እሱን ነው በዛ በኩል የተጠቀሙት። አንድ ጊዜ ጂጂ ዶናሩማን ሙከራ እንዲያድን አስገድዶታል። ከዚያ በኋላ ግን ምናልባት ጎንዛሌዝ የበለጠ ብልህ መሆን ነበረበት ይሆናል። እግሩን ያለ ሳጥን ውስጥ በማንሳቱ ምክንያት ነው የፍጹም ቅጣት ምቱ የተሰጠው። በነገራችን ላይ በዚህ ጨዋታ ላይ ቫንደርሰንም ተጎርቶ ያለቀሰን ይወጣ ሀያ ደቂቃ እንደተጫወተ ብቻ እያለቀሰን ይወጣው እንግዲህ ቅድም ካልኳቸው ተጫዋቾች በተጨማሪ ብዙ ጉዳት የገጠሙ ተጫዋች ሱ ሆኗል። የብራዚል ብሔራዊ ቡድን ተጫዋች ነው። ለፋቲ ግን ጥሩ አልነበረም አንሱ ፋቲ ትላንትና ጨዋታውን ጀምሮ ነበር በአራት ጨዋታ አራት ጎል አስቆጥሯል ግን ትላንትና ሰሞኑን እያሳየ የነበረው ፎርም ላይ አልነበረም ማንቸስተር ሲቲ በሁለት ጨዋታዎች አራት ነጥቦች አሉት የሀላንድ ጎል የማስቆጠር ሪከርድ ና በተለያዩ ጨዋቱ በጣም አስደናቂ ነው የበርድ ለጣ የቡድኑ መሪ ላርሲ ቬትሰን የሚባል አንድ ስዊድን ኖርዌይ ጋዜጠኛ ፔንጉዊን የሚል የእሱን ባዮግራፊ ጽፏል እና ሀላንድ ከቡድኑ መሪዎች መካከል እንደ አንዱ ተደርገው የሚታይ ተጫዋች ነው፣ ግን ብዙ አይናገርም ይለን። በምሳሌ ነው የሚመራው፣ በፕሮፌሽናል ጸባዩ ነው የሚመራው እና እኔ የሲቲ ቡድን የሀላንድ ቡድን ነው ወይም በሀላንድ ዙሪያ እየተሰራ ያለ ቡድን ነው ብያምና በሱ ጥንካሬዎች ላይ እንዲጫወት የተደረገ ነው። የጨዋታ የመጨረሻ ቅጽበት በኤሪክ ዳይር የተቆጠረ ነው። እንዴት እሱ እንደመታው አልገባኝም። አራት መቶ ሀያ ጨዋታ አድርጓል። ቆጠርኳቸው በስፖርቲንግ በቶተና በሚኒክ በእንግሊዝ ያደረጋቸውን ጨዋታች በጨዋታ መሀል የመምታቱ ታሪክ አልተመዘገበም ከዛ ኳሱን ድንገት ያዘው ምናልባት በጉዳት ምክንያት ብዙ ተጫዋቾች ስላልነበሩ ሀላፊነት የሚወስድ የሆነ ሰው ያስፈልግ ነበር አንበል ነው ሀላፊነት ወሰደ ጥፋቱ የተሰራው እሱ ላይ ነው ጂጆ ዶናሩማን ወደ ሌላ አቅጣጫ ጣልና ጎሉን አስቆጠረው እና አዲሁተር በእግር ኳስ ሁሉም ነገር እንደሚቻል አየኋሉ ዘመን ተለወጠ፣ ምስራች ተሰማ። የአዲስ ዓመት ብስራት ከብርሃን ከተማ ዓመት ባለውን ከብርሃን ጋር ያሳልፉ። ለበዓል ከውጭ አገራት ከወዳጅ ዘመዶ የተላከሎትን ገንዘብ ከብርሃን ባንክ ጋር ከሚሰሩ ዓለም አቀፍ የገንዘብ አስተላላፊዎች ሪያ፣ ዳብሺል፣ ወስተርን ዩኒየን፣ መኒ ግራም እና ትራንስፋስት ሲቀበሉ እንዲሁም በጥሬ ገንዘብ ሲመነዝሩ በእያንዳንዱ ዶላር 10 ብርና እስከ አምስት ሺህ ብር የሚያሸልም እጣ ይጠብቅዎታል እጣው ከደረሰዎትም እዛው ወዲያውኑ ሽልማቶን ተቀብለው በድርብ ደስታ ይመለሳሉ ወገኖች እድሉ ትልቅ ነውና አመት ባለውን ከብርሃን ጋር ያሳልፉ መልካም እድል መልካም አዲስ አመት እንደ ስማችን ብርሃን ነው ስራችን ብርሃን ባንክ